ህመቱን በመለየት አሁንም ግልጽ ላልሆኑት ወደኋላ ላሉት በቂ ጥያቄ በማንሳት ለነዚህ ማብራሪያ እንድሰጥ ስለተፈቀደልኝ እኔም የተከበረው ምክር ቤት ማመስገን እፈልጋለሁ። እንግዲህ በዚህ አመት ያለንበት ሁኔታ ይታወቃል። ክላችን ያለበት ሁኔታ ይታወቃል። በዛ ውስጡ ነው ከወቅቷ የሚገጥመን ችግርና መደበኛ ስራዎቻችን እያከናወን የምንገኝ ይሆናል። ከዚህ አኳያ ሪፖርቱን ስንመለከት በአርድ ተዘጋጅቷል። ነገር ግን ለምክር ቤቱ ግልጽነት ሲባል በተቻለ መጠን በፕላን ኮሚሽን የተዘጋጀው ሪፖርት በጣም የተሻለ አጭር፣ እናንተም በተገቢው ተገንዝባችሁታል ብለን እናስባለን። ስለዚህ ሪፖርት ካያችሁት እንደመነሻ ሆኖ ቀጣይ በሚገመገም ጊዜም ሪፖርቱ በጣም የተሻለ ነበር የሚለውን በእኔ በኩልም የሚያየ ነው። ስለሆነ እንወስዳለን። ሌላው ወደ ተነሱ ስንሄድ አንደኛው ከምክር ቤት ጽሕፈት ቤት አኳያ ያለውን የተነሱ ጉዳዮች አሉ። በኋላ ክብርት ምክትላ ከጉባኤ የምታነሳው ቢሆንም ጉባኤ እየተካሄደ አይደለም። የወረዳ ጉባኤ ዘግይቷል። ቀበሌ ላይ በጣም ችግር አለ። ሌሎች በስተቀር አጠቃላይ እንደ ምክር ቤት ተነሷሉ። ይህ የተከበረ ምክር ቤት እንደ መንግስት በአራት ደረጃ መንግስት መዋቅር አለው በፌዴራል በክልል በወረዳ በቀበሌ እነዚህ በህገ መንግስት እውቅና ተሰጥቷቸው ያልተማከለ አስተዳደር ስርዓት ተዘርግቶላቸው የራሳቸው ጉባኤ የራሳቸው ያስተዳድራሉ አሁን አዚህ የተገናኘ ነው በወረዳ ደረጃ ያለው መንግስት በህገ መንግስቱ ምክር ቤቱ አስፈጻሚ አካሉ ህግ ተርጓሚ ህጋውጭ ጭምር የተቋቋመበት መዋቅር ነው። ቀጥሎ ቀበሌ ላይ ያለውም በህገ መንግስቱ ታውቆ የራሱ ምክር ቤት የራሱ አስፈጻሚ አካላት የራሱ ተርጓሚ አካላት ጭምር ያለው አካል ነው። ስለዚህ እንደ ወረዳ ምክር ቤት አይደለም የወረዳ ብቻ አይደለም የክልልም ቋሚ ተቀማጭ ምክር ቤት የለው ለስብሰባ እየተመለሰ እየመጣ የሚገመግም ህጋውጭ አካል ነው ያለው የፌዴራል ሲሆን ደግሞ ያለ ተከፋይ ከአካባቢው በቀበሌ ደረጃ ጉባኤ ተቋቁሞ የሚያገለግል ነው ማለት ነው። ስለዚህ ጉባኤ ማስኬድ የአንድ መንግስት የመጀመሪያው ዋና ተግባሩ ነው። መንግስት መንግስት የሚያስብለው ጉባኤው ተጠናክሮ ሲገኝ ብቻ፣ ጉባኤው ከሌለ መንግስት የለም ማለት ነው። የደርግ መንግስት በፈረሰበት ሰዓት የተበተነ ጉባኤ ነው መጀመሪያ ጉባኤ ተበተነ። ምክር ቤት ከተበተነ መንግስት የለም ማለት